በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም ያስራት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የክርስቶስ ቤተሰቦች የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በአጥናፍ ጥግ ሁሉ የምትኖሩ በአድማስ ጥግ ሁሉ የምትኖሩ ቤተሰቦቼ እህት ወንድሞቼ ኢትዮጵያውያንና ኤርትራውያን ሰላማችሁ በክርስቶስ ብዝት ትርፍረፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ፣ ጥላታችሁን አመድ ያድርግላችሁ፣ አመድ ያድርግልን። ነግራችሁት ፈጥኖ ይድረስላችሁ፣ ተስላችሁ ስዕለታችሁን ይፈጽምላችሁ። አምደው ቅዱስ ሚካኤል አሁን እንግዲህ ቀኑ እየደረሰ ነው። ብዙ ምስክርነት እየተሰጠ ይገኛል ማለት ነው። ስለዚህ ይሄንን ድንቅ ተአምር እየሰማን በረከቱን እየተካፈልን በእውነት ካለብን ጭንቀትና ስቃይ መከራ፣ ሸክም በስራ በትዳር በጤና በረከት በማጣት በአሁኑ ሰዓት በሀገር ቤትም ሆኖ በ በአዱማ ሀገር ሆኖ ያልተቸገረ ያልተጨነቀ የለም። ወገኖቼ፣ የተዋህዶ ልጆች፣ ባለ ማህተቦች፣ የደሙ ፍሬዎች፣ ስለዚህ ለዚህ ዘመን ትውልድ መፍትሄ፣ የድህነት መፍትሄ፣ ረፍት፣ ሰላም የምናገኝበት፣ ያሰረን የሚታሰርበት፣ ጤናችን የሚመለስበት፣ በረከት የምናገኝበት፣ ጥያቄያችን የሚመለስበት፣ እንባችን የሚታበስበት አምደው ቅዱስ ሚካኤል። ይህ የቃል ኪዳን ቦታ ለእኔና ለእናንተ የተሰጠ ነው። ስለዚህ ባለን ጊዜ ባለን ሰዓት እንጠቀም። አሁን ሀያ ምናምን ቀን ነው የቀረን ጊዜ፣ ሰዓቱ እየደረሰ ነው። እዚህ በረከት ላይ ተሳተፉ፣ የምትችሉ ቦታው ላይ ተገኙ፣ የቃል ኪዳኑ ቦታ ላይ አዲስ ለሆናችሁ ምንድን ነው ያለው የተለየ ነገር ምንድን ነው ለምትሉ ዛሬ ብቻ ለደረሳችሁ፣ ከዚህ በፊት አይታችሁት ለማታቁ፣ ሰምታችሁ ለማታቁ ስለ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ማለት ከስሙ እንደተነስተን ብንመለከት እንኳን ጥላትን አመድ የሚያደርግ ማለት ነው። አያችሁ፣ መተትን አመድ የሚያደርግ መተተኛውን፣ አስማተኛውን ወደኛ መተት ሲልኩ ወይም ደግሞ በየጊዜው ሲያድሱ የኛን ህይወት ሲያበላሹ የኖሩ ክፉዎች እና ክፉ ሰዎችና፣ ክፉ መናፍስት ስራቸው፣ ሴራቸው የሚፈርስበት እዛ ቦታ ላይ ሄዳችሁ ወይም ሂደን ስመ ክርስትናችሁን ልካችሁ መባችሁን ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ካስደረጋችሁ በኋላ የተላከው ወይም የሚታደሰው መተት ይከሽፋል፣ ወደ ራሳቸው ይመለሳል። ይሄ የቦታው ቃል ኪዳን ነው ማለት ነው። መቋሚያ ይጣላል። እዛ ቦታ ላይ ጸሎት ካስደረግን በኋላ በውስጣችን ያደረ መንፈስ ይያዛል። የተወሰደው በረከታችን ይመለሳል። ያጣነው ሰላማችን ይመለሳል። ከስራታችን እንፈታለን። ይሄ የቦታው ቃል ኪዳን ነው። የተዋህዶ ልጆች እንደ ቀላል አትዩት፣ እንደ ቀላል አትስሙት። ማርያምን ብዬ የምነግራቸው ማለት ነው የመዳን መንገድ ነው። ጆሮ ያለው ይስማ። መዳን የምትፈልጉ ሰዎች ስሙት እስከ መጨረሻው ማለት ነው። ተረት ተረት አይደለም። ስሙን ጠርተው ባሉበት ነው። ስሙን ጠርተው ስመ ክርስትናቸውን ልከው መባቸውን ልከው ታሪካቸው የተቀየረላቸው፣ ህይወታቸው የተስተካከለላቸው ህልማቸውን መኖር የጀመሩ በጣም ብዙ ሰዎች ናቸው። ምስክርነቱን እየሰማችሁ ማለት ነው። ስለዚህ እዚህ ቦታ ላይ ጸሎት ስናስደርግ በቦታው ላይ ተገኝተን ከቻል የምንችል ሰዎች ቦታው ላይ ተገኝተን ብናየው ጥሩ ነው። እንደው ዳር ሆኖ ከእንትን ከማለት ማለት ነው፣ ዳር ሆኖ ከመስማት እዛው ቦታ ላይ ሆኖ እዛው ተገኝቶ ምን ያህል እውነት ነው የሚለውንም እኮ ነገ ከነገ ወዲያ ምስክርነት ትሰጣላቸው ማለት ነው። ለሌሎች የእግር መንገድ አለው። ይህንንም ታሳቢ እያደረጋችሁ የተዋህዶ ልጆች መሄድ የማትችሉ ሰዎች ባላችሁበቱ ሆናችሁ ማጸለይ ትችላላችሁ። መቋሚያ ማስጣል ትችላላችሁ። መሄድ የማትችሉ የታመማችሁ፣ ፍቃድ የሌላችሁ፣ በልዩ ልዩ መከራ ወይም በልዩ ልዩ ጭንቀት ውስጥ ያላችሁ፣ ነገር ግን እዛ ቦታ ላይ መድረስ መሄድ የማትችሉ ሰዎች ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁ ስንሄድ ይዘን እንሄዳለን። ጸሎት ይደረግላችኋል ሳትችሉ ስለቀራችሁ እንደ እንደ ሄዳችሁ አድርጎ ይቆጥርላችኋል። ማን አመደው ቅዱስ ሚካኤል ማለት ነው። ነገር ግን መሄድ እየቻለ መንገድ አለው ስለተባለ ወይም ስንፍና ተጫጭኖት ዛድረስ ከሚሄድ በቃ እንደዚህ ከተቻለማ ብሎ የሚቀር ካለ ይሄ ሊያገኛለውን በረከት በራሱ ጊዜ አጣው ማለት ነው። ስለዚህ ያለን ሁለት አማራጭ ነው። በዚህ አማራጭ ተጠቀሙ፣ ዳኑ። ባካችሁን ዳኑ፣ ከስራታችሁ ተፈቱ። አዚም ከሆነባችሁ፣ መከራ ከሆነባችሁ፣ ጭንቀት ከሆነባችሁ፣ ጨለማ ከሆነባችሁ ወደ ብርሃኑ ውጡ። እንዳን ወደ አምደው ቅዱስ ሚካኤል እንሂድ፣ ስሙን ጠርተን እንማጸን። በለቱ መነሻችን ህዳር 11 ነው፣ መመለሻ ህዳር 12 ቀን ነው። በእለቱ ድንቅ ድንቅ ተአምራቶች፣ ድንቅ ድንቅ ምስክሮች እንሰማለን፣ እናያለን። ዝክር አለ። ሰፋ ባለ መልኩ ዝክሩ ይዘጋጃል። ይሄደው ሁሉ እዛ የደረሰው አምደው ቅዱስ ሚካኤልን ብሎ የሄደ ሁሉም የበረከቱ ተሳታፊ ይሆናል። ከዝክሩ ተሳተፉ። ዝክሩን እኔ መሳተፍ እፈልጋለሁ የምትሉ ሰዎች ካላችሁ ዘይት፣ ጤፍ፣ የተለያየ ነገር ለዝክር የሚያስፈልገውን ነገር መሳተፍ ትችላላችሁ። መሳተፍ ትችላላችሁ። አምደው ቅዱስ ሚካኤል በምድርም በሰማይም ይህንን በእውነት በማይደመስሰው በወርቁ መዝገብ ይመዘግብላቸዋል። ላይ ደመሰስ ይጻፍላቸዋል። ማምላክ ምስክሬ ብዬ የምነግራቸው ምክንያቱም ይሄ እኔ ተራ ተራ ወ አይደለም። ይሄ ለቅዱሳኑ ለጻርቃኑ ለመላእክቱ የተሰጠ ለቅዱስ ሚካኤል የተሰጠ ስምህን የጠራ እጣን ጧፍ የሰጠ ለቤተ ክርስቲያን ቀዝቃዛ ውሃ ድረስ የራበውን ያበላ የጠማውን ያጠጣ ነው የሚሉ ስለዚህ፣ በዛ በረሃ በዛ ፀሐይ እሱን ብሎ የሄደ ሁሉ ከጥሙ እንዲረካ ከረሃቡ እንዲመለስ በልቶ ጠጥቶ በነፍስም በስጋም ታክሞ ድኖ እየበላንም ምክንያቱም ስንበላ በውስጣችን ያለ እርኩስ መንፈስ ይጋለጣል። የተጋለጣላቸው በጣም ብዙ ሰዎች ናቸው። እሱን ዝክሩን እየበሉ ማለት ነው ለመሰላችሁ ሰው አይደለም። ያ የእግዚአብሔር እና የቅዱሳኑ ስመ እግዚአብሔር ስመ ቅዱሳን የቅዱስ ሚካኤል ስም የተጠራበት ነው። እዚህ በበረከት ላይ መሳተፍ እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ በጣም መታደል ነው፣ መመረጥ ነው። ስለዚህ ጥሪው ለሁላችሁም ተላልፏል፣ ጆሮ ላለው ሁሉ ተላልፏል። ግን እንግዲህ ከዛ ወዲህ ደግሞ ከዛ በኋላ እንግዲህ ቅዱስ ሚካኤል መልእክቱን አስተላልፏል። ፈቃደኛ የሆናችሁ ነፃ ፈቃዳችሁን ፍቃዳችሁን ተጠቅማችሁ በረከቱ ላይ መሳተፍ ትችላላችሁ። ሌላው በር ያስፈልገዋል። አዳራሹ ሁል ጊዜ የምናገረው ነው። ቀኑ እየደረሰ ነው። በር ቃል ግቡልን። መስኮት አለ፣ ወደ ስምንት ዘጠኝ የሚሆን በር መስኮት አለ። መስኮቱም እንደዚያው፣ በሩም እንደዚያው ማለት ነው። በጣም ትልቅ ስለሆነ አዳራሹ ማለት ነው። ሌላው እንግዲህ ሶላር ትልቅ ሶላር ያስፈልጋል እንግዲህ የቅዱስ ሚካኤል ወዳጆች ከሆኑ ወንድሞች ጋር ጠይቀናል። የሚያስፈልገው ለቤተ ክርስቲያን ወይም ለትልቅ አገልግሎት ለሰፊ አገልግሎት የሚሆን መቶ ሺህ ብር ተብለናል። አንደኛ ኳሊቲ የተባለ መቶ ሺህ ብር ነው፣ መቶ ሺህ ብር ለአንድም ለሁለትም ሆናችሁ ያለዛ ደግሞ እኔም ብቻዬን እችላለሁ የምትሉ ሰዎች ካላችሁ በአካል የምትገኙ ከሆነ አብረን እንሄዳለን ቦታው ላይ ማለት ነው። በአካልም ተገስታ ተገኝታችሁ ገዝታችሁ የምሰጡንም ሰዎች ካላችሁ እንደዚሁም ደግሞ ብሩንም ልካችሁ እንድንገዛ ጥሪ እያስተላለፍን ነው የተዋህዶ ልጆች። ይሄንን ይመስላል። በዚህ በረከት ላይ ተሳተፉ። ይሄ በረከት አያመልጣችሁ። ሌላው ምስክርነት ይኖረናል። እሱንም ደግሞ እስከ መጨረሻው ድረስ እንሰማለን። ነገር ግን ከዛ ወዲህ እናንተ መሄድ የምትፈልጉ ወይም ጸሎት ማስደረግ የምትፈልጉ ሰዎች ምዝገባ ተጀምሯል፣ ቆይቷል። ብያቸዋለሁ ከዚህ በፊትም በሰራሁት ቪዲዮ ተናግሬያለሁኝ። አሁንም መሄድ የምትፈልጉ ሰዎች እንግዲህ ትንሽ ቀን ነው የቀረን፣ ሳይሞላባቸው አሁንም ተመዝገቡ። ነው ማለት ተመዝገቡ። ሌላው ምንም ለሌላቸው ሰዎች ስፖንሰር መሆን እንፈልጋለን የምትሉም ሰዎች ካላችሁ ማለት ይሄም በረከት ነው። ይሄም ትልቅ ሌላ አገልግሎት ነው። የታሰሩ ሰዎች ገንዘብ በማጣት ገንዘብ ባለመኖሩ በኪሳቸው የሚከፍሉት ገንዘብ ወጪ የሚያደርጉት ገንዘብ ባለመኖሩ ምክንያት መሄድ እየፈለጉ መፈታት እየፈለጉ መሄድ ያልቻሉትን ማገዝ። ምክንያቱም ከነዚህ ከታናናሾቹ ለአንዱ አደረጋችሁ ማለት ለእኔ አደረጋችሁ እንደ ማለት ነው ይላል መጽሐፍ ቅዱስ ማለት ነው። ስለዚህ እነሱን እናግዛለን የምትሉ ሰዎችም ካላችሁ ጥሬን አስተላልፋለሁኝ መልእክቴን አስተላልፋለሁኝ የተዋህዶ ልጆች ስመ ክርስትናችሁን እየላካችሁ መሄድ የማትችሉ ሰዎች እዛ ቦታ ላይ ጸሎት ማስደረግ ትችላላችሁ ማለት ነው እዛ ቦታ ላይ በእለቱ መልካም አጋጣሚ የሆነው ነገር ደግሞ ምንድን ታውቃላችሁ የተዋህዶ ልጆች በእለቱ በአመቱ በአውደ ምሕረቱ ታቦት በወጣበት ታቦተ ህጉ ወጥቶ አውደ ምሕረት ላይ በቆመበት መቋሚያ ይጠራል። የመቋሚያ አውድ የመቋሚያ ጸሎት ይደረጋል። ይሄ እድል አያመልጣችሁ፣ አምደው ቅዱስ ሚካኤልን ብዬ እምነግራችሁ ማለት ነው። ይሄ እድል አያመልጣችሁ። ለራሳችሁም ለቤተሰባችሁም ትረፉ፣ ዳኑ፣ ተፈቱ። ይሄ መልእክት እሱ ለፈቀደው ቅዱስ ሚካኤል ለጎበኘው ሊጎበኘው ለፈለገው ሁሉ ያደርሳል ማለት ነው። ስለዚህ አታሳልፉት፣ ስሙት እናንተም ሆነ ቤተሰባችሁ ከእስራት ይፈታ። በእናንተ ዙሪያ ያለው ሰው እህት፣ ወንድም፣ ጓደኛ፣ ጎረቤት ሁሉ የተቸገረ ሁሉ ይፈታበት። ከዛ በኋላ ግን በውስጣችን ያለ እርኩስ መንፈስ ይታሰራል፣ ዕድላችን ይመለሳል። የሚሸኘው ይሸኛል። አምደው ቅዱስ ሚካኤል አሰራሩ የእሱ ነው። የሚሸኘውን ይሸኝልናል በስውርም ሆነ በግልጽ። ያ እንግዲህ የራሱ የቅዱስ ሚካኤል ቃል ኪዳን የቅዱስ ሚካኤል አሰራር ነው። የሚሸኘው ይሸኛል፣ ሚጋለጠው ይጋለጣል፣ ሚታሰረው ይታሰራል። እድላችንን መልሶ ወደ ጥልቁ ይሄዳል ማለት ነው። ነገር ግን እነዛ ሰዎች ለምሳሌ አሁን መተት እየተላከባችሁ እየታደሰባችሁ ከሆነ እነዛ ሰዎች ድጋሚ ወደ እናንተ ቢልኩ ለናንተ ተልኮ የነበረው መከራ፣ ውርደት፣ ስቃይ፣ ህመም፣ በሽታ፣ የሞት መንፈስ፣ የድህነት መንፈስ፣ የመታሰር መንፈስ ወደ ራሳቸው ነው የሚመለሰው። ላረገው ብቻ አይደለም፣ በሱ ዙሪያ ላሉት ለቤተሰቡ ጭምር መከራው ይደርሳል ማለት ነው። አያችሁ። አንዳንድ ጊዜ ክፉን ሰው ሊመልሰው ሲፈልግ ማለት ነው መጀመሪያ በዙሪያው ያሉትን በንብረቱ በቤተሰቡ ይመጣበታል። እንደዚህ ተሽከርክሮ ተሽከርክሮ ተሽከርክሮ የማይመለስ ከሆነ በሞት ነው የሚጀምረው ማለት ነው፣ በሞት ይቀጣል ማለት ነው። አምደው ቅዱስ ሚካኤል ይሄን፣ ከዚህ በፊትም ምስክርነት ተሰጥቷል። አልመለስ ያሉ ሰዎች ከዚህ በፊት ምስክርነት ሰጥቼበታለሁ። ታግሶ ታግሶ እነማን ምን፣ የት ቦታ እንደቀሩ ተናገር ያለሁ ምን አይነት አደጋ ደርሶባቸው እንደሞቱ ማለት ነው። አያችሁ እንዲህ በቀላሉ እሚገመት አይደለም። እኔ ከምገልጸው በላይ ነው። እኔ ከማብራራው በላይ ነው። ቃል ኪዳኑ ነው እምላችሁ። ስለዚህ መዳን የምትፈልጉ ሰዎች ኑዳኑ ተፈቱ። ክፉዎችም ከክፋታችሁ ተመለሱ። በጎረቤትህ ላይ በጎረቤትሽ ላይ በጓደኛህ ላይ በጓደኛሽ ላይ በእናንተ ዙሪያ ባሉት ሰዎች ላይ ክፉ የምታደርጉ ስር የምትምሱ ስር የምትምሱ ቅጠል የምትበጣጥሱ ወረቀት በወረቀት ላይ የምትጽፉ ሰዎች ሰው ላይ ክፉ ነገር የምታደርጉ ሰዎች ከክፋታቸው ተመለሱ፣ ተመለሱ። አሁን አምደው ቅዱስ ሚካኤል ለተማጸነው ሁሉ ፈጥኖ ደራሽ ነው። ለተገፉት ሁሉ እውነተኛ ዳኛ እውነተኛ ፈራጅ ነው። ብዙ ሰው ብዙ ቦታ ብዙ ጸበል ብዙ ገዳም ሂዶ ሊሆን ይችላል። የአምደው ቅዱስ ሚካኤል ገዳም ቃል ኪዳኑ ግን ይለያል። ነው ምላቸው ሁሉ ጊዜ የሚለይበት ምንድን ምንድነው ካላችሁኝ፣ ደግሞ ቃል ኪዳኑ ነው ቃል ኪዳኑ ነው። የተሰጠው ቃል ኪዳን ነው። የቦታው ቃል ኪዳን ነው። ቅዱስ ሚካኤል ሁሉም ቦታ ላይ አለ። ነገር ግን የየቦታው፣ የየደብሩ፣ የየገዳሙ ቃል ኪዳን ደግሞ ይለያያል። አያችሁ፣ ይለያያል። አሁን የተለያየ ቦታ የተለያየ ገዳም ሄዳችሁ ጸበል ተጠምቃችሁ፣ ብዙ ወር ተቀምጣችሁ፣ ዓመትም ተቀምጣችሁ ሊሆን ይችላል። መጨረሻ ላይ ድናችሁ ወደ ቤታችሁ ስትመለሱ፣ እነዛ መጠጥ ሲልኩባችሁ ወይም ሲያድሱባቸውሁ የነበሩ ሰዎች ድጋሚ አሁንም ሲያዩዋችሁ መልሰው እንኳን መጣ እንኳን ደህና መጣሽ አይነት ነገር ወደ እናንተ ምን ይልካሉ? አሁንም አድሰው እናንተን ማየት አይፈልጉም። እናንተ እንዲትሰሩ፣ እናንተ በረከት እንዲኖራችሁ፣ እናንተ የሰላም ሰው ሆናችሁ እራሳችሁን ህይወታችሁን መምራት እንዲትችሉ አይፈልጉም። እነዛ ሰዎች አሁንም ድጋሚ ያድሱባችኋል። ተመልሳችሁ እንደገና ደግሞ ትንከራተታላችሁ ማለት ነው። በዚህ ሁኔታ ስንት ሰው ስንት አመት ተንከራቷል። ስንት አመት በሽተኛ ሆኗል። ስንት አመት እያለቀሰ እያነባ ኑሯል። ስንት አመት ታስሮ ተጨቁኖ እየኖረ ያለ ትውልድ፣ ወገን፣ ቤተሰብ፣ ክርስቲያን የለም ወይ? አሁን በአሁኑ ሰዓት በየትኛውም ሃይማኖት ሆናችሁ በዚህ መከራ፣ በዚህ ችግር፣ በዚህ ጭንቀት፣ በዚህ ሐዘን፣ በዚህ እስራት የሌለ ትውልድ የለም። ነገር ግን አምደው ቅዱስ ሚካኤል እናንተ እዛ ጸሎት አስደርጋችሁ ተመልሳችሁ እንኳን ብትመጡ ስትመጡ ቢያድሱ ወደ ራሳቸው ነው የሚመለሰው። እኔ ይለያል እምላችሁ ይሄ ነው። እኔ ብዙ ቦታ የትም ቦታ በጣም ብዙ ቦታ ሄጃለሁኝ። በቃ ስለዚህ ይሄ በረከት ለምን ያብልጣችሁ። እናንተ መሄድ ባትችሉ ቤተሰባችሁን ወክላችሁ መላክ ትችላላችሁ። አያችሁ። አስራት በኩራታችሁን ብታወጡ መባችሁን ብትሰጡ ስመክርስትናችሁን ብትሰጡ ጸሎት ቢደረግላችሁ ሰይጣን ሰላቢ የሚሰልበውን ገንዘባችሁን ንብረታችሁን አእምሯችሁን ኑሯችሁን ጸጋችሁን ሞገሳችሁን ሁሉ የሚሰልብ የሰላቢ የርኩስ መንፈስ የአጋነንት አሰራር የደፍተራ መተትና አስማት ውድም ውድምድም ይላል እኔ እርግጠኛ ሆኜ እምነግራችሁ ማለት ነው። ኑ ተፈቱ። ኑ ተፈቱ። ማርያምን በተቀመጠላችሁ አድራሻ እየደወላችሁ ተፈቱ። መዳኛቸው ስለሆነ አብዛኛው ሰው አእምሮውን ይዘጋበታል፣ ልቡናውን ምክንያት ለራሱ ምክንያት ይሰጣል ማለት ነው። እሱ ውስጥ ሆኖ ምክንያት ይሰጣል እንዴ? በጣም እኔ እኮ ተፍጨርጨሩ ለመዳን ተፍጨርጨሩ። ጌታ ሆይ እርዳኝ እያላችሁ ጸልዩ። አንዳንድ ሰው ደግሞ እኔ በጣም የሚገርመኝ ነገር ደግሞ ማለት ነው። እናንተ ደግሞ እኔ አሁን ልላችሁ መፈልገው አንዳንድ ሰው እዛ ጸሎት አስደርግ ያለው ብሎ ቁጭ ብሎ የሚሆነውን የሚጠብቃል። እኔ ይሄንን ስለተናገርኩኝ ማለት ነው፣ እንዴ አንተ አትጸልይም እንዴ? አንተ ለምትታኝ ተትውላለህ፣ ታድራለህ። ቲክቶክ ላይ ተጥደህ ለምን ታመሻለህ? ለምን የሆነ ያልሆነ ወሬ ለምን ታወራለህ? ከእግዚአብሔር ጋር አትነጋገርም? ከቅዱስ ሚካኤል ጋር አትነጋገሩም እንዴ? ጸሎት ሲሆን ለምንድነው እንደው ጨለማ ሞት የሚመስል የሚታያችሁ እናንተ ስግደት ሲሆን ለምንድነው ጨለማ የሚሆንባችሁ? የሚሆንባችሁ መቁጠሪያ ስትባሉ ለምንድ ነው ዳገት አቀበት የሆነባችሁ? ይሄ እግዚአብሔር መገልገያ አይደለም። ለኔና ለእናንተ የሰጠን መንፈሳዊ ሰይፋችሁ እንዴት እንዴት አትይዙ ምን ምንድነው የሚያስፈራችሁ? ስለዚህ የሚያስጨንቃችሁ ነገር ካለ ያ መንፈስ እንደሆነ ማወቅ መቻል አለባችሁ። እንዳትሰሙት የሆነ ድብርት ምናምን የሚለቅባችሁ ከሆነ የሚሰማችሁ ከሆነ መንፈሱ እንዳለ አስተውሉ፣ አስተውሉ። የተዋዱ ልጆች እኔ ልንገራቸው ይላል። አንድ እህታችን በዚህ ሰሞን ማለት ቪዲዮውን ተመልክታ ቦታው ላይ ሄዳ አይደለም፣ ቪዲዮውን ሰምታ አይታ ተመልክታ ምንድነው የጡት ካንሰር ተብላ የጡት ካንሰር ተብላ ሐኪም ቤት ሂዳ ካንሰር አለብሽ ተብላ ቤተሰብ ሁሉ ተጨንቁ፣ አዝኑ። ይህንን ቪዲዮ ሰምታ፣ አይታ፣ ተመልክታ አምደው ቅዱስ ሚካኤል ድረስልኝ ብላ እኔ ጋር ደወለች። እኔ ጋር ስትደውል እባክ ችግር ላይ ነው ያለው ትኝ አለች። ምንድነው ችግርሽ እህቴ? ምንድነው የምተባበረሽ? ምን ላግዝሽ? ታዳኒ እኔ ማድረግ የምችለው ምንድነው በአንቺ በኩል እስኪ ንገርኝ። ምን እንዳደርግ ትፈልጋለች አሉ ስለ አምደው ቅዱስ ሚካኤል ስትናገር፣ አንተም ስትናገር፣ ጸልዩ ስትል፣ የጸሌውም ደግሞ ስሙን የጠሩትም ደግሞ የተሳሉትም መባቸውን የላኩትም ደጁ ላይ የደረሱትም ቦታው ላይ የሄዱትም ምስክርነታቸውን ሲሰጡ ሰማሁኝ። እንዴ እኔ ቅዱስ ሚካኤል ያሳደገ መልአክ ነው። እነሱን ያየ፣ እነሱን የጎበኘ፣ እነሱን ያከመ፣ ለእነሱ የደረሰ፣ ለነሱ መልስ የሰጠ ቅዱስ ሚካኤል ለኔ መልስ ይሰጠኛል ብዬ አመንኩኝ። በጸሎት ቤቴ ውስጥ ተንበርክኬ እባክህን እያልኩ ስሙን ጠራው። አምደው ቅዱስ ሚካኤል እባክህን፣ ይሄ ሰዎች ናቸው ለኔ እንደዚህ ነው ያሉኝ አንተ ይሄንን ነገር እኮ መቀየር ትችላለህ እኮ። አንተ ላዘኑት ለተጨነቁት እኮ ፈጥነህ ትደርሳለህ። እንኳን ስምህን ጠርቼ እንዲሁም ደግሞ ታውቀኛለህ። የባህራንን መከራውን፣ ደብዳቤውን የሞቱን ደብዳቤ ደምስሰህለታል። የኔንም የበሽታ ደብዳቤ ሰርዝልኝ አልኩት። ይሄንን ጸሎት አድርጌ ወደ አንተ ደወልኩኝ ምክንያቱም አንተ በየጊዜው ስለምትሄድ ጸበሉ ወይም እምነት ስለጣለም ሲመሰክሩ ሰምቻለሁ ብቻ ግን ከሱ ደጅ የመጣውን ከሱ ዘንድ ያመጣውን ጥምጥም ብትሆን አንድ ፍሬ አንድ ቅንጣትም ብትሆን ስጠኝ እባክህን አለችኝ እኔም የነበረኝ ብዙ ሰውም እየመሰከረበት ያለ ትንሽ እጣን ሰጠዋትኝ። ይቺ እህታችን ያንን ዕጣን ወሰደች። እንዴት ላድርግ፣ ምን እንዴት አድርጌ ልጠቀም አለችኝ። ይኸውልሽ ማታ ጸሎት አድርገሽ ተማጽነሽ ይሄንን ዕጣን ልብስሽን ተሸፋፍነሽ ታጠኙ ታጠኙ። ባፍሽን፣ ባፍንጫሽ፣ በሁሉ የሰውነት ክፍልሽ እጣኑ ይድረሰው። ይሄ የበሽታ ድዊ ይሄ አጋንንት ስለሆነ፣ ይሄ ድግምት ስለሆነ፣ ይሄ የክፉ መናፍስት የመናፍስቱ አሰራር የክፉዎች የመናፍስቱ አሰራር ስለሆነ ቅዱስ ሚካኤል ሳይውል ሳያድር ያድንሻል፣ ይዳብስሻል፣ ያክምሻል። ሲያክምሽ ደግሞ አይቆርጥም፣ አያደማም፣ አይቀድም፣ አይሰፋም። እንዲሁ ዝም ብሎ በስውር በግልጽ የተነገረሽን በሽታ በስውር እንደዚሁ እንዳልነበር ኢምንት ያደርገዋል፣ ይደምስስልሻል አልኳት። እሷም ደስ አላት። ተጽናናች እግዚአብሔር ይመስገን። ያንን እጣን ሶስት ቀን አሁን ይሄ ጥቷ በጣም ወደ ሲታይ ራሱ እንግዲህ ወይ አንድ ቀን በአካል ልጅ አትቀርባለህ። በጣም ያስፈራል። ታውቃላችሁ፣ ከባድ ነው። ልብስ መልበስ አትችልም ሴትዮ በጣም ከባድ እኮ ነው። አያችሁት? የሰው ልጅ ስቃይ እንዲህ እየተደረገ የሰው ልጅ እንደ ጨርቅ እየተቀደደ እየተቆራረጠ ህይወቱ እያለፈ ይገኛል ማለት ነው። ይቺ እታችሁ ሶስት ቀን ታጥና ያ መከራ ቀን ከሌሊት ስቃይ የሆነባት ሀዘን የሆነባት የሷ ብቻ አይደለም፣ የቤተሰቡ ጭንቀትና ሀዘን ለቅሶ፣ የሀዘን ድንኳን፣ የመከራ ድንኳን ተተክሎ የነበረው ያ የጭንቀቱ ድንኳን አምደው ቅዱስ ሚካኤል አመድ አድርጎ አፈረሰው። ክብር ምስጋና ለአምላካችን ይሁን ለመድኃኔዓለም ለኢየሱስ ክርስቶስ። አምላከ አምደው ቅዱስ ሚካኤል ዛሬም በሁላችን በእያንዳንዳችን፣ የህይወት ቁስል አለብን፣ የኑሮ ቁስል አለብን፣ እስራት አለብን፣ ከእስራታችን ይፍታ። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ ጥላታችሁን፣ በሽታችሁን አመድ አድርግላችሁ። ጥላታችን ዳቢሎስን አመድ አድርግላችሁ፣ በረከታችሁን ይመልስላችሁ። ሰላም፣ ሰላማችሁን፣ ጤናችሁን ይመልስላችሁ። ወገኖቼ ልቦናችሁን ያብራላችሁ። ወደሱ የምትመለከቱበትን ቀና ልቦናን ይስጠን፣ ይስጣችሁ። ደጁን ረግጣችሁ እንደው ቦታው ላይ ግቢው ላይ ተንከባላችሁ ከስራታችሁ እንድትፈቱ ይፍቀድላችሁ። ዳገት ቁልቁሎቱን ወጥታችሁ ወርዳችሁ የህይወት መዝገብ ላይ እንድትጻፉ አምደው ቅዱስ ሚካኤል ልጆቼ ወዳጆቼ ይበላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን ወገኖቼ አምደው ቅዱስ ሚካኤል እያላችሁ ጸልዩ። መባችሁንም ላኩ። አስራት በኩራታችሁን አውጡ። ቤቱን እንስራለን። ቤት የለውም የለውም ስላችሁ ያለችው ጎጆ ነች። እንግዲህ ቪዲዮም ላይ አይታችሁታል። ለዚህ ክብር የማይመጥን ቦታ ነው አባባሌ። መልማት ሲገባው በአማረ ቤት መኖር ሲገባው እንደው በሆነ በሰንሰል በቅጠላቅጠል ተከቦ ወገኖች፣ ቦታ የለውም። ቦታ እንግዛለት። ቦታውን የምንገዛው የምንገለገለው እንዲ ለቅዱስ ሚካኤል እንበል እንጂ እምንገለገለበት እኛ ነን። እሱን ብሎ ለሄደ ሁሉ ማረፊያ ነው። መጸዳጃ ቤቱም ሻወሮም ቢሰራ ንፅህና ቢጠበቅ በየቦታው አላስፈላጊ የሆነ ሽታና ቆሻሻ እንደ ባናይ ይህንን እንድናደርግ ይፍቀድላችሁ፣ ይፍቀድልን። ይቺ እህታችን እንግዲህ ለእኔ የደረሰ ቅዱስ ሚካኤል ለእናንተም ይድረስላችሁ። ብዙ ወገን ብዙ ሰው ይድንበታል እና ወደፊት ደጁ ላይ ሂጄ መሰክራለው። ዛሬ ግን መሄድ ባልችልም እስከዛ ድረስ አንተ መስክርልኝ። ብዙ የታመሙ እህት ወንድሞቼ አሉ፣ ለነሱም ሼር አድርጋለሁ ብላለች። አምደው ቅዱስ ሚካኤል ከሁላችንም ጋር ይሆንልን። የተጨነቃችሁ ያዘናችሁትን ሁሉ ከጭንቀታችሁ ከሐዘናችሁ ቅዱስ ሚካኤል ያሳርፋችሁ፣ ያስወግድላችሁ። ጭንቀታችሁን፣ ሐዘናችሁን ሁሉ ያጥፋላችሁ፣ ያውድምላችሁ። እንግዲህ ሁሉም ነገር ተብሏል፣ ሁሉም ነገር ተነግሯል። በረከቱን መሳተፍ የምትፈልጉ ተሳተፉ። ሌላ እንግዲህ ልለው እምለው ነገር የለኝም። መልዕክቱ ያለው መልዕክት ይሄ ነው። ሰላም ሁኑልኝ። ሰላም፣ እግዚአብሔር ይብዛላችሁ። ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ። መልካም ጊዜ ይሁንላችሁ።